ለምንበድረው ሆነ ለምናበድረው የገንዘብ አይነት ወይ ደግሞ መጠን 25% ያህል ኢንትረስት ይታሰባል። ከፍተኛ የተባለው የወለድ መጠን ማለት ብድር ተበድረን የገዛናቸው እቃዎች ሁለት አይነት ሊሆኑ ይችላሉ። አንደኛው ፊክስድ አሴት የምንለው ወይ ደግሞ ቋሚ ንብረት የሚባለው ነው። ሁለተኛው ደግሞ ቫራብል ወይ ደግሞ ኢንታንጅብል የምንለው የንብረት አይነት ነው። በመጀመሪያ የምንከፍለው የግብር አይነት ነው። ለሶስት ተከታታይ ዓመታት በአማካይ አስር ሚሊዮን ብር ጠቅላላ ገቢ ያስመዘገበ መሆን አለበት ማለት ነው።

ሰላም ጤና ይስጥልን። የተወደዳችሁ እና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦች እንደምን ቆይታችኋል? ፈጣሪ መስገነኛ በጣም ሰላም ነን። ትርታ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም በጣም ያስደነገጠንን ከወዳጃችን የሰማነውን መረጃ ለእናንተም ለመጠንቀቅ እንዲረዳችሁ ልናቀርብላችሁ ከስቱዲዮ ተገኝተናል። ይህም መረጃ ምንድነው? መካከለኛ ቢዝነስ የሚሰራ ወዳጃችን አንድ ሚሊዮን አመታዊ ግብር ተጠየቀ። ይህ እንዴት ሊሆን ቻለ የሚለውን ከሱ የሰማነው መረጃ አለ። ሌሎች ደግሞ ሳይንሳዊ የሆኑ እንደዚህ አይነት የተሳሳተ የግብር መጠን እንዳይመጣባችሁ የሚያደርጉትን ዘዴዎች ወደ እናንተ የምናቀርብ ይሆናል። ይህም ፕሮግራም ከመጀመሪያ እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን የትርታ ሪቪው ተቀላቀሉ እያለን ፕሮግራማችንን እንጀምራለን። ይህም ፕሮግራም ወደ እናንተ በማቅረብ እኔ መስቀል የጎበና፣ ካሜራማናችን እናውላለ፣ በቴክኒኩ ኤርሚያ ሰሞኛ አብሮናለ። አብራችን ቆዩ እንግዲህ ተመልሰናል። በመግቢያችን ላይ ለመግለጽ እንደሞከርነው ወዳጃችን አንድ ሚሊዮን አመታዊ ግብር ተጠይቋል። ይህንንም ግብር የተጠየቀበት ምክንያት ምንድን ነው ሲባል እጁ ላይ ያሉት የመረጃዎች መጠን ነው። ያ ማለት እንግዲህ መረጃ ሲባል ቢዝነሱ ስንገባ የምንቀበላቸው የደረሰኛ አይነቶች ይኖራሉ። ሌላ ደግሞ እኛ እራሱ የምንቆርጠው ደረሰኛ አለ። ያ ማለት ለሰጠነው አገልግሎት የምንቆርጠው ደረሰኛ አለ። ሌላ ደግሞ ለተገለገልነው ነው አገልግሎት የምንቀበለው ደረሰኛ አለ። እናም ደግሞ አንድ ግብር ሲሰላ ዋና የሆነው ነገር እንግዲህ የትርፍ መጠኑን ማግኘት ነው። አንድ ድርጅት ምን ያህል ትርፍ አግኝቷል የሚለውን የማስላት ስራ ነው። ግብር ስንጠየቅ የሚደረገው ነገር ይሄ ነው። እንግዲህ ይሄ ወንድማችን በመሰረታዊነት አራት ነጥቦችን ስቷል። እነዚህ አራት ነጥቦች ምንድናቸው ሲባል አንደኛ ለሚሰጠው አገልግሎትም ሆነ ለሚቀበለው አገልግሎት የዊዝ ሆልዲንግ ኮንሴፕቱን አያውቀውም ነበር። ሁለተኛ ደግሞ ለሰራተኛ የሚከፈል የደሞዝ ክፍያ ላይ እንዴት እንደሚከፈል ምንም ነውሃው ስለሌለው ደሞዝ ወራዊ ደሞዙ ሲደርስ ደሞዙን እየከፈለ ስራውን እያስቀጠለ ነበር። በሶስተኛ ደረጃ ደግሞ የብድር አገልግሎት ተበድሯል። ተበድሮ ነው ስራውን የጀመረው። ነገር ግን ይህንን በግብር ወቅት የማሳወቅ ስራ አልሰራም። አራተኛ ደረጃ ላይ ደግሞ የተበደራቸው እቃዎች፣ ያ ማለት እንግዲህ ማሽነሪዎች፣ በቋሚነት የተያዙ እነዚህን ማሽነሪዎች በምን ያህል ብድር እንደገዛና ምን ያህል ጊዜ እንደቆዩ አላሰራም ማለት ነው። ስለዚህ እነዚህ አራቱ ነጥቦች እንዴት ነው ግብርን ሊጨምሩና ሊቀንሱ የሚችሉት የሚለውን እየተነተንን ወደ ውስጥ ገብተን እኒ አንደኛ ደረጃ ላይ እንግዲህ ያስቀመጥንላችሁ ዊዝ ሆልድ ያልነው ነገር ነው። ዊዝ ሆልድ ማለት ምን ማለት ነው? በአካውንቲንግ ኮንሴፕት ላይ ያላችሁ ወይ ደግሞ አካውንቲንግ የተማራችሁ ሰዎች ይሄ ቃል ለእናንተ አዲስ አይደለም። ዊዝ ሆልዲንግ የሚባለው ነገር እንግዲህ እነዚህ እዚህ ጋር ከጠቀስናቸው ከአራቱ ነጥቦች ለየት ያለ ኮንሴፕት ስለሆነ ሰፋ ያለ ማብራሪያ እንሰጣችኋለን። አንደኛ ዊዝ ሆልዲንግ ማለት በመጀመሪያ የሚቀረጥ የቀረጥ አይነት ነው ወይ ደግሞ በመጀመሪያ የምንከፍለው የግብር አይነት ነው። ያ ማለት ዓመታዊ ግብራችን ከመድረሱ በፊት እንበልና እኛ ፒኤልሲ ሆነን የሆነ አገልግሎት ኦር አንድን ድርጅት ስራ ብናሰራ እንበልና እኛ ፒኤልሲ ነን። ኦኬ ለፒኤልሲያችን የሆነ ድርጅት ዶክሜንተሪ እንዲሰራልን ጠየቅን። የፕሮዳክሽን ድርጅት ማለት ነው። ስለዚህ ያ ዶክመንታሪ የሚሰራልን ድርጅት ተጫርቶ አለፈና ከኛ ዶክሜንተሪውን ለኛ ለመስራት ዝግጁ ሆነ። የዚህ እኔ ዶክሜንተሪውን ሰርቶ ሲያጠቃልል የጠየቀንን ወይ ደግሞ ተወዳድሮ ያሸነፈበትን የገንዘብ መጠን ስንከፍል እንግዲህ በዊዝ ሆልዲንግ ላይ ምን ማድረግ ይኖርብናል? የዛን ሰው ክፍያ ስንፈጽም የዊዝ ሆልዲንግ ከምንከፍለው ክፍያ ላይ መቀነስ አለብን ማለት ነው። ስለዚህ ያ ሰው እንግዲህ ለእኛ ነው አገልግሎት የሰጠው ለሰጠን አገልግሎት የምንከፍለው ክፍያ አለ። ያንን ክፍያ ስንከፍለው ለመንግስት ይህን ያህል አንተ ላይ ቅድመ ክፍያ ይኖርብሃል በሚለው ዊዝ ሆልዲንግ ይቆረጣል። እንግዲህ እነዚህ ዊዝ ሆልዲንግ ደግሞ ሁለት አይነት ሆነው እናያለን። አንደኛው ሀገር ውስጥ ላለ ወይ ደግሞ በሀገር ውስጥ ለምንገለገላቸው ግልጋሎቶች ሁለተኛው ደግሞ ከውጭ ሀገር ለምንገለገላቸው ግልጋሎቶች ይሆናል። ስፔሻሊ ከሀገር ውስጥ ለምንገለገላቸው ግልጋሎቶች ስንል እንግዲህ ምን አይነት ግልጋሎቶች ናቸው? የገንዘብ መጠን ይኖረዋል። ያ ማለት እንግዲህ ማንኛውንም ግልጋሎት ስንጠቀም ወይ ደግሞ ማንኛውንም ክፍያ ስንከፍል ዊዞልዲንግ እንቆርጣለን ማለት አይደለም። ከአስር ሺ ብር በላይ መሆን አለበት። ይህ ማለት እንግዲህ ከአስር ሺ ብር በላይ የሆነ ክፍያ ስንፈጽም ዊዞልዲንግ እንቆርጣለን አሊያም ደግሞ በአንድ አገልግሎት ከሶስት ሺህ ብር በላይ ሲሆን ለተጠቀምነው አገልግሎት አገልግሎት ከሰጠን ሰው ላይ ዊዝ ሆልዲንግ እንቆርጣለን ማለት ነው። ይህ የዊዝሆልዲንግ ፐርሰንት ስንት ነው? ሁለት ፐርሰንት ይሆናል ማለት ነው። ከምንከፍለው ክፍያ ሁለት ፐርሰንቷን ዊዝ ሆልዲንግ እንይዛለን ማለት ነው። ስለዚህ ይህንን ዊዝ ሆልዲንግ እኛ ስንይዝ ለእኛ የሚጠቅመን ጠቀሜታ ምንድነው? ቀድመን ይህንን ግብር ለመንግስት ሰብስበናል፣ ተጠቃሚ እንሆናለን። ነገር ግን ዊዝሆልዲንግ ያስቆረጥነው ወይ ደግሞ የቆረጥንበት አገልግሎት የሰጠን አካል ይህንን ሁለት ፐርሰንት ይከስራል ማለትም አይደለም። በዛ ሳይድ ስኔት ደግሞ ዊዝሆልዲንግ ቆርጠን ደረሰኝ የሰጠነው ሰው መጨረሻ ላይ በአመቱ መጨረሻ ግብር ሲከፍል እቺን ሁለት ፐርሰንት እኔ ዊዝሆልዲንግ ተቆርጦብኛል ብሎ የሚከፍለውን የግብር መጠን መቀነስ ይችላል። ስለዚህ ተጠቃሚ ነው ማለት ነው። ያ ማለት እንግዲህ ይሄ ቅድመ ብለን የጠቀስነው ያኛውን ነገር ይገልጻል ብለን እናስባለን። ቅድመ ግብር ክፍያ በሚለው ይዘነዋል። እንግዲህ ቅድመ ከሆነ ይህንን ዘዴ መንግስት ለምን ሊከተል ወደደ ሲባል ያገኘናቸው መረጃዎች ምንድን ናቸው? አንደኛ ነገር ለቁጥጥር ይረዳል ማለት ነው። ያ ማለት ብዙ ድርጅቶች የሆነ ቢዝነስ ይጀምራሉ። የሆነ አገልግሎት ሰጥተው የግብር መጠኑ ሲበዛባቸው የመጥፋትና ያለ መክፈል ኬዞች ስለሚኖሩ መንግስት ለራሱ የቁጥጥር ዘዴ እንዲሆንም ተጠቅሞበታል ማለት ነው። ይህንን ሁለት ፐርሰንት የዊዞልዲንግ ቀረጥ ስናስከፍል ወይ ደግሞ ግብር ስናስከፍል ዝም ብለን ከሁሉም ሰው የምናስከፍለው አይነት አይደለም ማለት ነው። እንዴት ይለያል ካላችኝ፣ አንደኛ ነገር የግብር ከፋይ መለያ ቁጥር ያለው ሰው ከሆነ ሁለት ፐርሰንት እንቆርጥበታለን። ያ ማለት አገልግሎት ሰጥቶናል፣ ዊዞልዲንግ ልንቆርጥበት ነው። ስለዚህ እባክህ የግብር ከፋይ መለያ ቁጥርህን ስጠን እንቁረጥል ስንለው ካለው ሁለት ፐርሰንት ነው የግብር ከፋይ መለያ ቁጥር ከሌለው ደግሞ 30 ፐርሰንት ልንቆርጥበት ይገባል ማለት ነው። ያንን ያንን አገልግሎት ተጠቅመን 30 ፐርሰንቱን ካልቆረጥንበት እኛ ራሱ ይህንን የመንግስት 2 ፐርሰንት ዊዝ ሆልዲንግ ቫት ባለመቁረጣችን ተጠያቂ እንሆናለን ማለት ነው በጣም ትልቅ ሚስጥር እንደሆነ ነው የምናስበው። ብዙዎቻችን ይህንን ልንረዳ የማንችልበት ኮንዲሽን ይኖራል ብለን እናስባለን። እንግዲህ ይሄ ከሆነ ሁለት ፐርሰንቷን ሌጋሊ የግብር ከፋይ መለያ ቁጥር ላለው ሰው ስንጠቀም ሰላሳ ፐርሰንቱን ደግሞ የግብር ከፋይ መለያ ቁጥር ለሌለው ሰው እንጠቀማለን ማለት ነው። እንግዲህ አንዱ ይሄ ነው። ያ ማለት ለሀገር ውስጥ ሲሆን የሀገር ውስጥ ወይ ደግሞ ለሀገር ውስጥ ሲሆን አንደኛው ይሄ ነው። ሁለተኛው ደግሞ ከውጭ ሀገር ዕቃን ስናስገባ ወይ ደግሞ ኢምፖርተር ሆነን ይህንን ግብር እንዴት ነው ዊዝ ሆልዲንግ የምንቆርጠው የሚለውን ነው ሁለተኛ ላይ የምናየው ማለት ነው። ስለዚህ ይህንን እኛ ሳኑን የሚመለከተው ግብር የሚሰበስበው አካል ልክ እቃችንን ወደ ሀገር ውስጥ ስናስገባ ከማጓጓዣ ወጪ ላይ ወይ ደግሞ ከመድህን አርቦን ይቆረጣል ማለት ነው። ስለዚህ ይሄንን ሲቆርጥ ሁለት ፐርሰንት ሳይሆን ሶስት ፐርሰንት ነው መንግስት የሚቆርጥበት ኢምፖርት ከምናደርግበት እቃ አንጻር ማለት ነው። ስለዚህ ሶስት ፐርሰንት ከውጭ ሀገር ስናስገባ ሁለት ፐርሰንት አገር ውስጥ አገልግሎት ስንጠቀም እነዚህን በሁለት ከከፈልን፣ ሌላ ይህንን ዊዝ ሆልዲንግ የምንለውን አገልግሎት ወይ ደግሞ የግብር አይነት የማንቆርጥ ከሆነ የሚከተለንን አይተናል። ወንጀል ነው እና ደግሞ ይህን የዊዝ ሆልዲንግ ግብር ሰብስበን ሰብስበን ሰብስበን በአመቱ መጨረሻ በእኛ ላይ የተቆረጠው የግብር መጠን ከሰበሰብነው ከዊዝ ሆልዲንግ ሊበልጥ ይችላል። ያ ማለት እንግዲህ ጤናማ ይሆናል ማለት ነው ከሰበሰብነው ከዊዝ ሆልዲንግ በላይ ከሆነ ዊዝ ሆልዲንጓን ከሰበሰብነው ላይ እንቀንሳለን። ስለዚህ የቀረውን ያህል እንከፍላለን ማለት ነው ግብር። አሊያም ደግሞ ዊዝ ሆልዲንጉ በልጦ የተተመነብን ግብር አንሶ ሊገኝ ይችላል። ስለዚህ የተተመነብን ግብር ካነሰና ዊዝ ሆልዲንጉ ከበለጠ ዊዝ ሆልዲንግ ሲቀነስ፣ አሁንም የሰበሰብነው ግብር ይደረግና የተረፈውን ገንዘብ መንግስት ለኛ ተመላሽ ያደርግልናል ማለት ስለዚህ ይህን ተመላሽ ለማድረግም የተቆረጠ የጊዜ ገደብ አለ። መብታችሁ ነው መጠየቅ ትችላላችሁ። ስለዚህ ይህ የተቆረጠው የጊዜ ገደብ ስንት ነው? በዘጠና ቀናት ውስጥ ወይ ደግሞ በሶስት ወር ጊዜ ውስጥ መንግስት ያንን ገንዘብ ለእናንተ ተመላሽ ማድረግ አለበት። ካላደረገስ ለሱም የተቀመጠ ፔናሊቲ አለ ማለት ነው። የተቀመጠው ፔናልቲ ምንድን ነው? አንደኛ በብሔራዊ ባንክ በወጣው አዋጅ ወይ ደግሞ በተቀመጠው የወለድ ለምንበድረውም ሆነ ለምናበድረው የገንዘብ አይነት ወይ ደግሞ መጠን 25 ፐርሰንት ያህል ኢንተረስት ይታሰባል። ከፍተኛ የተባለው የወለድ መጠን ማለት ነው። ስለዚህ ይህንን ያህል የወለድ መጠን ለብራችን ሰርቶ ሊከፍለን ይገደዳል ማለት ነው። ይሄ የኛ አድቫንቴጅ ነው ማለት ነው። እንደ አድቫንቴጅ ከመንግስት የምናገኘው የተቀመጠውን ወይ ደግሞ ሊመልስልን የሚገባውን ገንዘብ በ25 ፐርሰንት ኢንተረስት ተጠቅሞ ወይ ደግሞ አፓስቶ ለኛ ተመላሽ ያደርግልናል ማለት ነው። ስለዚህ ይሄ በጣም የሚገርም እና በጣም ደስ የሚል ሀሳብ ነው ብለን ስላሰብንም ነው ለእናንተ ልናቀርብላችሁ የቻል ነው ማለት ነው። ስለዚህ መስሪያ ቤቱ ለዚህ ኃላፊነት ይወስዳል። በዘጠና ቀናት ውስጥ ይመልስላችኋል። እነዚህን ሁለቱን እንደዚህ ካየን ሌላው እዚሁ ከዊዞልዲንግ ጋር ተያይዞ ብዙዎቻችን እኛም ስናየው ወዲያው ይሄ ነገር ጥሩ ነው ዊዞልዲንግ መቁረጥ ለእኛም ያዋጣናል ብለን ስናስብ መስፈርት ቼክ ወደ ማድረጉ ንሄድ ነው መስፈርቱን ቼክ ስናደርግ ሁሉም ሰው ወይ ደግሞ ማንኛውም ድርጅት ከመሬት ተነስቶ ዊዞልዲንግ መቁረጥ አይችልም። ማን ነው ይህንን ዊዞልዲንግ ሊቆርጥ የሚችለው ካላችሁ በዋናነት ፒኤልሲዎች ይህንን ዊዞልዲንግ እንዲቆርጡ ራሱ የገቢዎች ሚኒስትር ወይ ደግሞ መንግስት እንደ ወኪል አስቀምጧቸዋል ማለት ነው። ወኪል እንግዲህ ኤጀንትስ ተብሎ ይቀመጣሉ። እነዚህ ወኪል ወይ ደግሞ ኤጀንት የምንላቸው አንደኛ ፒኤልሲ ሊሆን ይችላሉ። ሁለተኛ የሽርክና ድርጅቶች ሊሆኑ ይችላሉ። በሶስተኛ ደረጃ ኤንጂኦች ሊሆኑ ይችላሉ። በአራተኛ ደረጃ ኢንተርናሽናል ወይ ደግሞ የባለኮከብ ሆቴሎች ሊሆኑ ይችላሉ። እናም ሌሎች በዚህ ደረጃ ከፍ ያሉ ድርጅቶች ይህንን ዊዝ ሆልዲንግ እንዲቆርጡ መብቱ ተሰጥቷቸዋል ማለት ነው። ኤጀንት ሆነው ወይ ደግሞ ወኪል ሆነው ተቀምጠዋል ማለት ነው። ስለዚህ እነዚህ ድርጅቶች ጠቅሰን እንደው ግለሰብ እድል ይኖረው ይሁን ብለን ስናይ ግለሰብም ወይ ደግሞ በግለሰብ ደረጃ ቢዝነስ የሚሰራ ሰው ይህንን ዊዝ ሆልድ እንዲቆርጥ እድል ተሰጥቶታል። ነገር ግን መስፈርት ተቀምጧል። ይህም መስፈርት በአዋጅ 145 2011 እንደተቀመጠው የደ ደረጃ ሀ የሚባለው የግብር ከፋይ ለሶስት ተከታታይ ዓመታት በአማካኝ 10 ሚሊዮን ብር ጠቅላላ ገቢ ያስመዘገበ መሆን አለበት ማለት ነው። ስለዚህ ለሶስት ተከታታይ አመት 10 ሚሊዮን ብር ተከታታይ ገቢ ካስመዘገብን እኛም ዊዞልዲንግ መቁረጥ እንችላለን ማለት ነው እንጂ ለግለሰብ ወይ ደግሞ በፕራይቬት ሊሚትድ ወይ ደግሞ በግለሰብ ደረጃ ቢዝነስ ለሚሰራ ሰው የተቀመጠች ነች ማለት ነው። እና የዚህን ያህል እንግዲህ ሰፋ ያለ የዊዝ ሆልዲንግ ሀሳብን አቅርበንላቸዋል። በሁለተኛ ደረጃ ላይ የተቀመጠው አሁንም ግብር እንድንቀንስ ከሚያደርገን ነጥብ፣ ሁለተኛው ለሰራተኛ የምንከፍለው ደሞዝ። የሰራተኛ ደሞዝ ላይ ራሱ የሚሰሩ አሰራሮች አሉ። እንግዲህ የደሞዝ መጠኑን በተለያየ ሁኔታ ብሬክ እያደረግን ልንከፍል የምንችልበት አማራጭ ይኖራል። ነገር ግን እዚህ ጋር በኮንሴፕት ደረጃኛ ልናስቀምጥላችሁ የምንወደው ለሰራተኞች የምከፍሉትን ደሞዝ በፋይል አድርጉ። እሱም ምን ያህል እንደምከፍሉ ተቀናሽ ይሆንላቸዋል ማለት ነው ከግብሩ። ሶስተኛው ፋይናንሻል ወይ ደግሞ ፋይናንሻል ኢንስቲትዩት ላይ የምንበደረው በደሮች ማለት ነው። በደሮች ሲባሉ ከግለሰብ የምንበደረው ወይ ደግሞ በዚህን ያህል ጊዜ ውስጥ መልስላለው የዚህን ያህል ብር ስጠኝ ስንለው የሚሰጠን ድርጅት አይነት አይደለም ከማን ነው እውቅና ካላቸው ከፋይናንሻል ኢንስቲትዩት እንደ ባንክ ካሉ እንደ ማይክሮፋይናንስ ካሉ ስንበደር ኦልሬዲ ዶክሜንቴሽን አለ ስለዚህ ይህንን የብድር አይነት ተበድረን ለስራችን ግብአት የሚሆኑን እቃዎች ልንገዛ እንችላለን ስለዚህ የተበደርነው ብድር እቃውን ገዝተንበታል ስለዚህ ቢዝነሳችንን የጀመርነው በብድር ስለሆነ ብድርን ከምንከፍለው ግብር እናስቀንሳለን ማለት ነው። ስለዚህ ይህ እንዴት ነው የሚቀንሰው ሲባል ሙሉ በሙሉ ማሽኑ ላይ ያለውን ገንዘብ እናስቀንሳለን ማለት አይደለም። ሁለት አይነት ሀሳቦች እዚህ ጋር መነሳት ይችላሉ። አንደኛ ብድር ተበድረን የገዛናቸው እቃዎች ሁለት አይነት ሊሆኑ ይችላሉ። አንደኛው ፊክስድ አሴት የምንለው ወይ ደግሞ ቋሚ ንብረት የሚባለው ነው። ሁለተኛው ደግሞ ቫራብል ወይ ደግሞ ኢንታንጅብል የምንለው የንብረት አይነት ነው። ስለዚህ ፊክስድ አሴት የምንለውን የብድር ፊክስድ አሴት የምንለውን አይነት ከገዛን ያ ማለት ቋሚ የሆነ ንብረት ስለሆነ እንደ ቤት ያለ የመስሪያ ቦታ ሊሆን ይችላል እና ደግሞ እንደ ማሽኖች ያሉ ሊሆኑ ይችላሉ። ረዥም ጊዜ ሊያገለግሉ የሚችሉ እቃዎችን ገዝተን ከሆነ ይህ የተገዛው ማሽን በዚህ በተገዛበት የገንዘብ መጠን ተመን ይሰራለት እና ዲፕሪሺሽን የምንለው ነገር አለ። ዲፕሪሺሽን ማለት እናንተ የዛሬ ሐምሳ ዓመት ዛሬ የገዛችሁት ማሽን ምን ሊሆን እንደሚችል ይሰላል ማለት ነው። ሶ ዛሬ በ ሐምሳ ሺህ ብር የገዛችሁት ማሽን የዛሬ ሐምሳ ዓመት ሐምሳ ሺህ ብር አያወጣም። ስለዚህ ሐምሳ ሺህ ብሯን ሂሳቧን ይሰሯታል በራሳቸው የሂሳብ አሰራር ከግብራችሁ ላይ ተቀናሽ ይደረጋል ማለት ነው። ሌላው እንግዲህ እዚህ ጋር ቫሪያብል ላይ ደግሞ ኢንታንጀብል አሴት ያል ነው አላቂ የሚባሉ አይነት ንብረቶችን ከገዛን ወቅታዊ ዋጋቸውን ይተመንላቸዋል ማለት ነው። ወቅታዊ ዋጋቸው ሲተመን ዳታውን ተጠቅመው ነው የሚሰሩት ማለት ነው። ስለዚህ እነዚህን እቃዎች እናንተ ዛሬ ላይ ይዛችሁ ግብር ስትከፍሉ የነዛ ወቅታዊ ዋጋ ተመን ተሰርቶ፣ እናንተ ላይ ያለውን የእዳ መጠን ተመን ተሰርቶ ግብራችሁ ላይ እሳቤ እንዲደረግ ይደረጋል ማለት ነው። ስለዚህ እነዚህን ሦስቱን ነጥቦች ከግምት ስላላስገባ ወንድማችን የዚህን ያህል ግብር ሊመጣበት ችሏል ማለት ነው። እናንተ እኛ እንደ ቢዝነስ ሚዲያ የምንመክራችሁ ነገር የትኛውንም የትኛውንም የገንዘብ ማንቀሳቀስ ሂደት ስትከተሉ፣ ሞኝና ወረቀት የያዘውን አይለቅም የሚለውን መርህ ብትከተሉ በጣም ጥሩ፣ እሱ ነው የሚያዋጣ። ምክንያቱም ግብር የሚሰበስበው አካል የሚሰበስበው ከትርፋችን ስለሆነ ማለት ነው። ሰው ምን ማድረግ መቻል አለብን ማለት ነው። ዶክሜንቴሽን ያስፈልጋል። ገቢ ስንሰራ፣ ወጪ ስንሰራ፣ የተለያዩ ክፍያዎችን ስንፈጽም እነዚህን ሁሉ ዳታ እያደረግን ፋይናሊ የግብር መጠናችን ከገቢ ወጪ ተቀንሶ በትርፍ ስለሚሰላ ማለት ነው። ትልቁ ኮንሴፕት እሱ ነው። ስለዚህ ይሄንን የመሰለ መረጃ ልናደርሳችሁ ችለናል። እዚህ ላይ ያልጠቀስናቸው እናንተ በራሳችሁ የደረሳችሁበት በቢዝነሱ ዓለም ላይ ያላችሁ ሰዎች የምትነግሩን፣ ምናልባትም ከወንድማችን ወይ ደግሞ ከወዳጃችን የበለጠ ግብር የመጣባችሁ በኮሜንት ቦክስ ላይ ሐሳባችሁን አጋሩን ለወዳጅ ዘመድ ስለሚጠቅም ለሁላችንም የጋራ ሐሳብ ስለሚሆን። ይህንን መረጃም ስናቀርብላችሁ ግብርን ለማጭበርበር ሳይሆን ጠቃሚ የሆነ መረጃን የእናንተንም ገንዘብ በስህተት ወይ ደግሞ ጤናማ ባልሆነ የግብር ስሌት እንዳታጡና ከቢዝነሱ እንዳትወጡ ነው። ዋናው አላማችን እሱ ነው። ስለዚህ ማወቅ በራሱ የሚጠቅመን ነገር ምንድን ነው? ያለንን ነገር እንዳናጣ ነፃ እንድንወጣ ነው። ስለዚህ ይህንን ሀሳብ አድርሰናቸዋል። ከዚህ የተሻለ ሀሳብ አለኝ ሌላ ደግሞ ይህንን ብታቀርቡላቸው ይህንንም ሀሳብ ብትሰጡ አይኔ ባካል ቀርቤ የደረሰብኝን ወይ ደግሞ የከፈልኩትን የግብር መጠን እናገራለሁ፣ ስህተቶቹንም አቀርባለሁ የምትሉም ደግሞ በኮሜንት ቦክስ ላይ ሀሳባችሁን አስቀምጡልን፣ እናወያያለን፣ ለቤተሰቦቻችን እናጋራለን። የተሻለ እውቀትን ለ ለሁላችንም እንዲደርስ እናደርጋለን። እያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እያመሰገንን እንዲህ አይነት ጠቃሚ መረጃ ነው እናንተ የሚያደርሰውን የትርታ ቢዝነስ ሪቪው ሰብስክራይብ ብታደርጉ ብዙ ታተርፋላችሁ፣ እኛንም ታበረታታላችሁ። እያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ በድጋሚ እናመሰግናል